ክብሮም ወደ ሰኑ ቤት አመርቶ ነበረ። ሰኑ ምግብ ልስራ ብላ ክችን ገብታ ቆየች። ከሰራች በኋላም ተመልሳ መጣች ወደ ሳሎን። የሰራችውን ምግብ እና የወሰደችውን ጊዜ ሲያነጻጽረው ምንም እኮ አልመጣለትም። ይገርማል። ለዚህ ነው እንዲህን ያክል ጊዜ የፈጀሽውን ብሏታል። ምን ነው ምግብ እኮ ልሰራ ነው የሄድኩት በማለት መልሳለች። በግርምትም ትም እያያት ነበረ። ምንድን ነው እንደዚህ የምታይኝ አለችው። እኔ እኮ አንድም ቀን እንደ ዋንች ፍቅር ወድቀሎ ብዬ አላስብም እያላትም ነበረ። ሰኑ እንግዲህ እኔ እንዳንተ አይደለውም ምግብ አቀርቦ ስለ ፍቅር ማወራ ሰው አይደለውም፣ እያለችውም ነበር። ታዲያስ እኔ ጠባ ላልኩም ልቴ ነው እያሉም ስለ ፍቅራቸው እያወሩ ነው። ለማንኛውም እርቦኛል ልንብላ የሚል ሀሳብም ሰጣቸውና ምግቡን ወደ መብላት ጀመሩ። መጀመሪያ የሰሩ እጆች መጉረስ አለባቸው ብሎም ክብሮ ማጎረሳት ሰኒን። በጣም ቆንጆና የሚጣፍጥ ምግብ ነው ብሎም አደነቃት። በሌላ በኩል ሊና ማድቤት ሁና እንግዲህ ትክዝ ብላ ቁማ ነበረ። ጽናት መጣችና፣ በሰላም ነው እንዴ እንደዚህ የተገጠርሽው? በማለት ጠይቃታለች። ሊናም አረኔስ እንደው ዝንብዬ ዝም ብዬ ነው ገርሞኝ ነው ሰው እንዴት ነው ሁለት አይነት ማንነት ሊኖረው የሚችለው፣ እያስ መሰለስ የሚኖረው እንዴት ነው የሚል ሀሳብም ሰጠች። ጽናትም ማን ነው ደግሞ እንደዚህ ያስከፋሽ? ንገሪኝ ብትላት፣ እረ ማንም አይደለም እንደው ዝም ብዬ የታዘብኩትን ነው አለች። አሁን ለምሳሌ እኔ አንድ ሰው ጥቁር ከሆነ ጥቁር ነው፣ ነጭ ከሆነ ነጭ ነው ነው የምለው፣ ግን ሰዎች ሌላ አይነት ባህሪ ያላቸው አለቻት። ማናት ብላ ነገሩን ጠበቅ አድርገም ስትጠይቃት ይቺ ቤቴ ነች እንጂ አንቺን ስታይ ሌላ ነው የምትሆነው ኬራን ስታይ ሌላ ነው የምትሆነው እያንዳንዷ ደግሞ አንቺ የምታረጊያትን ስራ እየተደበቀች ታይሻለች በማለትም ለጽናት የተፈጠረውን ነገር ትነግራታለች ጽናትም ጎሽ ይህን ሁሉ ነገር አንቺም ታዝበሻል እንዴ እኔም እኮ ታዝብ ብያታለሁ በማለትም ሀሳብ ሰጠቻት ለማንኛውም በቃ ሻወር ራሱ ስትወች እኮ ታይሽ ነበር ስትላት ጽናትም በቃ እኔም የክፋትን ጥግ አሳያታለሁ። ሻወር እንደበፊቱማ በፊቱም አልሸወድም። እንደዛ ቀርጻኛ እኮ ነው በአደባባይ ገላሽን እሸጠዋለሁ ያለችኝ። ስለዚህ እኔም ከትንሹ መጀመር አለብኝ። እንደዚህ ከሆነማ እኔ አሁን አልሸወድም ብልጠወኛን የሚገኘው እያለች ጽናት፣ እንግዲህ ሻወር እንድትወስድ አድርጊያት፣ ና እቀርጻት አለው። እያለቻን ነው ሊናን። ሊና ጽናት እኔ አንቺ ነሽ የምታስፈልግኝ ቤት ሳትሆን አንቺ ነሽ፣ ግን ደግሞ የኔን ስም ምንም ቢፈጠር የማታነሽ ከሆነ ምንም ችግር የለብኝም፣ ልረዳች ዝግጁ ነኝ ብላታለች። ጽናትም ወዲያውኑ ሻውር እንድትወስድ አድርጋትና ቅርጻታለው የሚል ሀሳብ ሰጠለች። እንዲያውም ይህን አጋጣሚ እንጠቀምበት ቤቱ ባዶ ነው በማለትም ተስማምተዋል። ሊናም የታዘዘችውን ለመፈጸም ወደ ቤት ሄደችና እንደምንም አድርጋ ሳመነቻት ሻውር እንድትወስድ እንዲሁም አቆላምጣ ነበር የጠራቻት ቤትዬ ዛሬ ምንም አይነት ስራ ስለሌለኝ ሻወር ውሰጅ እና አብረን እንጫወታለን ደብሮኛል ብላ አስማማቻት እሺ እንደዛ ከሆነማ ብላ ቤቴም ወደ ሻወር ቤት ሄዳለች ጽናትም መኝታ ክፍላ ቁጭ ብላ በጣም ያስፈራል እኮ ይሄ ነገር እያለች ነው ሌናም በሌላ በኩል ቆይ እንዴት ነው እንደዛ አይነት ስራ የምተባበረው ገና ለመወደድ ብዬ የሰው ገላ እኮ ልሸጥ ነኝ ለነገሩ እንኳን የሰው ገላ የራስ የነምሽጭ አይደል ብላም እያሰበች ነው ጽናትም ችግር የለውም ስልኩን ጥሩ ቦታ ከሚባል ደብቄ አስቀምጫለው ብላታለች። ሌና እኔ ግን በጣም እየፈረው ነው አለች። ግን ለማንም እንዳትናገሪ ለሰኑና ለምሩ አለቻት። ይህኮ የሚያሳፍር ስራ ነው እንጂ ጀግንነትን የሚያስከብር አይደለም። ስለዚህ ይሄ ሚስጥር እስከምሞት ድረስ ከኔ ጋ ይቆያልና ከአንቺ ጋ አታሰቢ ብለም ጽናት ሀሳቧን ሰታታለች ለሌና። ሌናም በቃ ሂጅ ሊያት ብላ ሄዳለች ወደ ቤቴ ፅናትም የባለፈውን በደሎቿን እያስታወሰች ያደረገቻትን ነገር አሁን ላይ እድሉን አግኝታ ለመበቀል እየሞከረች ነው። ግን ደግሞ እንደዚህ እንዳደርገ የገፋፋሽኝ አንቺ ነሽ፣ ማንም ሰው ወዶ ክፉና ጨካኝ አይሆንም እያለች ከራሷ ጋር እየወራች ትገኛለች። በሌላ በኩል ሰኑ እና ክብሩ ፍቅራቸው እንደቀጠለ ነው። ሞቅ ደምቅ እንዳለ ነው፣ ጨዋታም ላይም ናቸው ሰኑም ከክብሮም ጋር እየተጫወተች እያለ አሸንፍ ያለው ትለዋለች። በዚህ ለእህቷ ተደውላለች እና አማን ጋር ነሽ? ለምንድን ነው ስልክም ማታነሽ ትባላለች። የሆነ ሰው አለ እንዴ ከስርሽ? ምንድን ነው ነግሮኛል ቀልቤ እያለቻት ነው። ሰኑም አረ ማንም የለም ብላ ነገሩን ብቻዋን እንደሆነች አድርጋ ነበር ያዋራቻት። ስልኩን ከዘጋች በኋላም ክብሮም ምንድን ነው ቆይ አንቺ ግን እህትሽ ስድስተኛ የውሃስ ክፍል አላት እንደ ምን ማለት ነው ብለዋለች። እንግዲህ ያው የሰራ ከላቷ ይሰራል ብሎም መልሶላታል። ሰዎችንም በደንብ ፊል ታደርጋለች የሚል ሀሳብ ሰጧታል። ሰኑም አሁ ብላለች። ክብሮም እህትሽ ምን አይነት ነች ብሎ ጠይቋል ነበር። እህቴ በራሷ የምትተማመንና ንቁ ሴት ነች ብለዋለች። እኔ ግን ስለ እኔና ስለ አንተ ስሰማ ምን እንደምትል ከአሁኑ እየፈረው ነው እብላለይ። ሰኑ ክብሮም የምጠውን ነገር እንቀበላለን እስከምትመጣ ደግሞ በጣም ጓጎች ያለው ላውቃት አለ። ሰኑና ጽናትን የቀረጹትን ቪዲዮ እያዩት ነው ቁጭ ብለው። የቤቲን መቅረጻችን ሳያንሰን ደግሞ አሁን ትክክል ተቀርጿል ወይ ሳትቀረጽም እያል ደግሞ የምናየው ነገርስ ብላም ጽናት ሀሳብ የሰጣ ነበረ። ሊናም እኔ ወላ ወላዋይ ሰው አልወድም፣ ወይ ወስኝ ወይ አፈርሽ፣ ምንድን ነው እንደዚህ አንዴ ሺ ላድርግ አንዴ ልበቅል ምት እያለች ጽናትን እየመከረች ነበረ። ጽናትም እሺ እሺ ወደኋላማ አይደለም ትላለች። ሊና ጥሩ ሀሳብ ነው የሰጠቻት ወይ ልብሽን ወይ ደግሞ አይምሮሽን መከተል ያለብሽ፣ በልባችን የምናደርገው ነገር ጸጸት ሊሆን ይችላል። አመዛዝነሽ ነገሮችን ቀጥይበት እያለች ያለው ጽናት እንግዲህ ለመበቀል ወስና ተነስታለች ቤቲን። በዚህ መሀል ኪራ ይመጣና እንዴት ናቸው ብሎ ይቀላቀላቸዋል። ከዛ ቀደም ብሎ ቪዲዮ ከማን ጋር ይቀመጥ ስትባል ጽናት ከኔ ጋር አለ ይቀመጥ ኪራም አይደርስበትም የሚል ሀሳብ ነው የሰጠቻት። ኪራም ከመጣ በኋላ ምን ነው ስሜን እኮ የሰሞት መሰለኝ፣ ከበርጋ ስመጣ አላቸው። አዎ ሰምተሃል፣ ስለአንተ እያወራን ነበር አሉት። ጽናትም ተርበትብታ ተነሳች። ስልኳን ረስተው እንግዲህ ኪራ ለትንሽ ሊያዩ ነበር ማለት ይቻላል፣ ጥለውት ነበር የተነሱት። ሊናም አይ ጽዬ በቃ ስልኳን ረስተው ሄደች ብላ ይዘው ሄደች ማለት ነው። ኪራም በውሳኔያቸውና በሁኔታቸው ግራ ገብቶታል። ምሩና ናሆም በሌላ በኩል ቆጭ ብለው እያወሩ እንዲሁም እየተጫወቱ ይገኛል። ሚስቱን እንደተለመደው ያቆለ ማምጣት፣ ናሆም እንደዚህ ያቆለ ማምጣት እያለ እናቱ ስልክ ትደውላለች። የኔ ማየ እንዴት ነሽ? የሬዳ የኔ ወርቅ እናት እያለ በጣም እናቱን ሲያሞግሳት ነበረ። በጣም ጠፍቻ ያለው በዛ ላይ ደግሞ ንግስቴም አለች፣ ስራም ጊዜ አድርጎ ነው እያላትም ነበረ። አሁንም እናቱ የልጅ ልጅ ማያታቸው ጉዳይ በጣም አሳስቧቸዋልና ስለ ልጅ አንስታበታለች በስልክም በጣም ከበድ ያሉ ቃላቶች እና የመለሰላት። ማየ ደግሞ ምንድን ነው ልጅ ልጅ የምትሉ? አሁን እንዳራዳ ልጅ እኮ ይህን ጉዳይ አውርተን ጨርሰነዋ። ለምንድን ነው ተመልሰሽ ይህን ነገር እንደ አዲስ የምታመጭው? ሲጀመር ከቤት ራሱ መምጣት እኮ ያቆምኩት በዚህ ምክንያት ነው ብሎ አናግሯታል። እንዲሁም ደግሞ ስለ አባቱም ጤንነት ጠይቋታል። ግን ደግሞ ከቤት የቀረበት ዋንኛው ምክንያቱ ልጅ ልጅ ልጅ እያለች ስለምታስቸግረው እናቱ ወደ እናቱ ቤት መሄዱን አቁሟል ማለት ነው። መሮም ስልኩን ከዘገቡ በኋላ እንዲ እንደዚ መናገር የለብንም እናት ነች እኮ ብለዋለች። ወይ ደግሞ በቃ ያለሁበትን ሁኔታ እንንገራቸው የልብ ታማሚ እንደሆንኩም ይወቁ። እንደዚህ የሚሉት እኮ ጓጉተው ነው። ሁለተኛ ደግሞ እኔ የልብ ታማሚ እንደሆንኩ አያውቁም። እንንገራቸው እያለች ባሏን ብታማክረው ባሏ እኔ እንጃ የሚል ምላሽ ነው የሰጠው። ጊዜው አይመስለኝም ብለዋታል። አሁን ከተናገርን ሁሉም ነገር ይበላሻል፣ ስለዚህ ዝም እንበል ብሏል። እሷም እሺ በቃ አንተ ያልከኝም በሙሉ አምኜ እቀበላለሁ ብለዋለች። ሰኑና ክብሮም ወክ እያረፍ እያለ ሰኑ ቆም አለች እና ክብሮም እኔም የምልህ ግን አንተ ሚስትህ ብትሆን ብለ የምታሰባት ሴት ምን አይነት ነች? በዛ ላይ ደግሞ እንዴት ትገልጻታለህ? ስትለው እኔ እናቴ ስላሳደገችኝ የሴት ልጅ ዋጋ በደንብ ነው የማውቀው ብሏታል። ከዛም በተጨማሪ ደግሞ ሴት ልጅ ማለት መሬት ነች፣ እንዴት የሚል ጥያቄም ጠይቀው ነበር። እና ጥሩ ጥያቄ ነው። አሁን ወንዶች እዚች መሬት ላይ ዘር እንዘራባታለን ብሏታል። ሴት ልጅም እንግዲህ ዘሩን አፍርታ አምረታ ትሰጠናለች ልጅ ብሏታል። በዛ ላይ ደግሞ አንዳንዴ ነገሮቹ ሳይሰኩ ሲቀሩ ወደ ምድር አንገታችን ደፋ እናደርጋለን። በዛ ሰዓት ሴት ከጎናቸው እንካለች፣ ቀና ታደርገናለች። ለዚህም ነው እንግዲህ ፈጣሪ ሕይወንን የፈጠረልን ብሏታል። በተጨማሪ መሬት ላይ ቤት እንሰራለን፣ ሚስት ደግሞ ወደዛ ቤት ገብታ ስራዋን ትሰራለች። ብቻ ስለ ሴት ብዙ ነገሮችን ደስ በሚል አገላለጽ ነው የመለሰላት። ጽናትና ኪራም ቁጭ ብለው እያወሩ ነው። ጽናትም አሁን እስኪችልሽ በተሻላትና ከቤቴ ውልቅ ባለችልኝ እያለች ነው። ኪራም ማረቴ ምን አይነት ጸሎት ነው የምትጸልሌው እያላት ነው

ቤቲ ዝም አለቻት። አውቋበት በማለትም ጸጥ አለች። ወደ ሳሎን ከየች በኋላ ወጥም የሆነ ነገር ይሆን አለና አንቺ ከሲ ብላ ከኪራፊት እንግዲህ እንድጮባት አድርጋታለች። ዛሬ ምንም ነገር አነከውም ወጡንም ቢሆን አለቻት። ቅዱስ ቤት እየፈለገ ነው። አንድ ክፍል ያለውን የምፈልገው ስታገኝ ደውልልኝ ይላል። ሊናን ከዛ ቤት ማስወጣት አለብኝ። ራሴው እንዳመጣው ራሴው ማስወጣት አለብኝ እያለ ነው እነ ጽናትም ቀውጠውታል። ከብሮም ተቀላቀላቸው ወጡ። ለምን ተበላሽ ተብሎ ተጫጫዋችባት። ጽናትም እየቀወጠችው ነበርና ሊና መጣችና እባክሽ ተረጋጊና አስረዳ ሸገር ውስጥ ጭንያሏት። ቤቲ ምንም አልጨመርኩም፣ ሊና ያለችውን ብቻ ነው የጨመርኩ አለች። ሊናም ጨው በእጇ ነው አስጃት የወጣሁት ሌላ ነገር እንዳጨምር ብያት አለቻት። ምን በማለትም ተደናግጣለች። ጽናትም እንኳን ደስ አላችሁ፣ ይኸው አበድኩላችሁ ብላ ተነሳች። ከብሮ ምን ያናግራል? ምንድን ነው እንደዚህ የሚያጠራጥርሽ ብሎ ጠይቋል። ነበረ አልነበረ ጽናትን ደግሞ ነገሩን አውቀዋለሁ መጠየቅ አልችልም ግን ፈንጂ ነው ካለፈ ስህተቱ የማይማራው እያለ አሳስቧታል። ጽናትም አሁንስ ምን አለ እንደሱ በወንኩ ብላለች። አሁንም ህይወት ባታጓጓዥም ግን ስለአባትሽ አባትሽ ረሳሽ እንዴት? ምነው እንደዚህ መሆን የለብሽም እያለ እየመከራት ነው። ክብሮም ለጽናት ብል ሴት ሁኚ፣ እኔ በቃ ቤት እናውራታለሁ ብሎ መክሮ ደግሞ ወደ ቤት ተመልሷል። ጽናትም ወደ መኝታ ክፍሏ ገብታ እያለቀሰች ነበር ኪራ ለምንመታላቸው በማለትም ጠይቋታል አሁን ላይ በቃ የማልፈልጋቸውን ስሜቶች እያስተናገድኩ ነው ከባድ ነው ክፉ ሴት ሆንኩ እያለች ነው ሰኑና ክብሮ ካፌ ተገናኝተው ስለ ጽናት ትዕግስት እያወሩ ነው ሰኑም እንዲያውም ጽናት ትዕግስተኛ ናት እኔ በእሷ ቦታ ብሆንማ አለቃለሁ እያለች ነው ክብሮም አይ ሰኑ እንደዚህማ መሆን የለብሽም የጨለማ አስተሳሰብማ ማሰብ የለብሽም እያላት ነው በሌላ በኩል ጽናትና ምሩ ምሩ ጽናቴ አንቺ በጣም ብልሴት ነሽና ነገሮችን በጥንቃቄ መርምሪያቸው እያለች እየመከረችን ነው። የቤት እናት እኮ ያለችኝ ነገር ስለማድረሰው ነው። በዛ ላይ ደግሞ ኪራ ሲኖርና እሱ ሳይኖር አንድ አይነት ሰው አይደለችም ያለችው ነው። ምሮ በቃ ተረጋጊ እያለች ነው። ጽናትም ለምሩ እኔ ከሁሴት ሆኛለሁ አይደለ አንደኛ ቤቴ ነዚህ ቤት አላስገባም በማለቴ ሁለተኛ ተውጣ እያለች እንግዲህ አንዳንድ ነገሮችን እየዘረዘረች እላ ነው። እዚህ ቤት ባልመጣሁ ትምህርቴን ባላቋረጥኩ እያለች እያማራች ትገኛለች ሊና እና ቤቲ ቤቲ ለእናቷ መደወል ትፈልጋለች ና አስደውይ ትላታለች ሊና ስልኳ እኮ የለኝም ትላታለች ባለፈው ከደፍተሬ ላይ ጽፍ ያለው ብላኛለች አለቻት እንደውም ሴባ ረጊዋለሁ አለችና ፈለገች ሊናም ደውላላት ነበርና ተሳደበች ባጎረስኩ እጅን ተነከስኩ አለች ድመት የሚል ተረትም ተረተች እንደውም ቆይማ እኔ አትልፋ ከዘው ወስጀን የምጥለሽ እያለቻት ነበር ቅዱስ እና ኪራም ካፌ ተገናኝተው ነበር። ቅዱስ ስለ ጽናት ደህንነትም ጠይቋታል። ኪራም ደህና ነች በማለት መልሷል። ግን እኮ ፍቅር በሴትም በወንድም ሲገፋ ከባድ ነው። ቤቲን አልፈልግም ብለን እንደዛ አድረካት እያለው ነው። እኔ በሰዎች መከበቢ በጣም እየጎዳኝ ነው ይላል ኪራም። ጽናትም ምሩን እየሸኘቻት ነው እና ምሩ በቃሽ ተመለሽ እያለቻት ነው ወደ ቤቷ። ምሩም ናሆሜ ከመጣ እንዳያጣኝ ልብስ ሲቀይር ቁልፍ ትቶ ስለሄደ ወደ ቤቴ መመለስ አለብኝ ብላ ተመለሰች። ጽናትዬ ሆደ ሰፊ ማለት ደግሞ ምን ማለት እንደሆነ ለአንቺ ግልጽ ነውና እንደዛ ሁኝ እያለች አትም ነበር። ጽናትም አሁንም አኮ ሌላ ሰው ሁኝ ያለው የድሮ አይደለውም እያለች ነው። ምሩን በቻልሽው አቅም ደህና ሰው ሁኚ እያለች መክራታለች። ደግሞ እንግዲህ በዚህ ነው የተቋጨው። ሰላም ጤና ይስጥልኝ፣ የቻናል ቤተሰቦች ለዚህ ቻናል አዲስ